ከግማሽ ምዕተ ዓመት በፊት የጉርምስና ጊዜን ጣፋጭ አድርጎት የነበረው ጂሚ ክሊፍ በዚህ በያዝነው ወር ላይ አረፈ። ጂሚ ክሊፍ ኢፍ አይ ፎሎ ማይ ማይንድ የሚል ውብ የሆነ አልበም ነበረው። በዛ አልበሙ ነው ከኔ ጋር እና ከጓደኞቼ ጋር የተዋወቅ ነው። መላሻዊ ቤት ውስጥ በራድ እየጠጣን ባያሌው ከሰማናቸው ሙዚቃዎች መሃል አንዱ ነው በነገራችን ላይ ምርጥ ምርጥ ምርጥ ሙዚቃዎች በሸክላ ዘመን ይሰማ በነበረ ጊዜ መላ ሻይ ቤት አንዱ ተወዳጅና ተመራጭ ነበረ። ከመላ ጋር በቅርብ ወዳጆችም ሆነን እኔ በ1969 መጨረሻ አካባቢ አዲስ አበባን ጥዬ መውጣት ስለነበረብኝ መላ ይሄን አውቆ የጂሚ ክሊፍን ፎቶግራፍ ልኮልኛል፣ ጋሙ ድረስ ያው ወዶ የነበረውን ኢፋይ ፎሎ ማይ ማይንድ የሚለውን አልበም ፎቶግራፍ ያለበትን ነው ይላከልኝና፣ ከምላም ጋብራሪጆ ወዳጆች ነን። ውብ የሆነውን የጉርምትና ጊዜ ጣፋጭ አድርጎልን የነበረው ሬጌ ዘፋኝ ሰማንያ አንድ ዓመት በዚህ ምድር ላይ ኖሮ አያሌ ስራዎችን ሰርቶ አልፏል። ሁሉም ሞራልን ከፍ የሚያደርግ በተለያየ አቅጣጫ እንደና የሚያደርግ ነው እና እንወደው ነበረ። መላሻ ቤት በደብረ ዘይት መንገድ ሪቼ ወይም እምባይ መስክ ተዘግቷል። ለምን እንደተዘጋ አላውቅም። ትልቅ መዝናኛ ማዕከል ነበር። ከሱ ፊት ለፊት ወደ ቂርቆስ መሄጃው ላይ ወረድ ብሎ ነው የነበረው። አሁን የተለያየ ቢዝነስ ይሰራበታል። በዛ በኩል ባለፉ ቁጥር ግን ያንን የመላን ውብ ሙዚቃዎች ሰማለሁ። ስልሳዎች ውስጥ የነበሩ አሁን ኦልዲስ የሚሏቸውን በሙዚቃዎች በሙሉ መላ ነው ያስተዋወቀን በጣም ደስ ብሎን ወደን እና ድምጣቸው እንደነበር አስታውሳለሁና ና ጂሚ ክሊፍ አጎደለን። ሐዘኔን ፌስቡክ ላይ እገለጽኩኝ። አንድ ሰው ብቻ ነው በቅጡ የሚያውቀው እና እሱም በአዲስ አበባና አካባቢዋ ስለነበሩት ምርጥ ሻይ ቤቶች አወራ ቃቸዋሉ መርካቱ የነበረውን ፒያሳ የነበረውን የእኛ መላ ነው። ወረድ ብሎ ደግሞ ከቂርቆስ ቤተክርስቲያን በታች ራሙት ሻይቤት አለ። ራሙት ሻይቤት ደግሞ ሁሉንም ነው፣ አማርኛውን፣ እንግሊዘኛውን፣ ትግርኛውን በወቅቱ ለሸክላ ስራ የበቁትን በሙሉ ራሙት ሻይ ቤት እንሰማው ነበር እና የእኔ የጉርምስና ጊዜ መዝናኛችን ሻይ ቤት ነው። ሐሳብ፣ ለመጀመሪያ ጊዜ ሕሊና መጸነስ የጀመረው ሻይ ቤት ውስጥ ነው። እዛ ውስጥ ብስል ያሉ ሕይወትን በተለያየ አቅጣጫ የማያው ልጆች ተከስተውብኝ ማሰብ ማስተምረውኛል ማለት እችላለኝ። ሌላው ዓለም እንዴት እንደሚኖር አሁን ራሙስ ሻይ ቤት አረሰውም ከእኔ ኤፍሬም ዋነ ጋር ነበር የምንገናኘው። ኤፍሬም ጥሩ አመለካከት ካላቸው ቤተሰብ ነው የተፈጠረው። ስለዚህም ከአገር አቀፍ ጉዳይ ባልተናነሰ ሁኔታ ዓለም አቀፍም ጉዳይ ያቅ ስለነበር እያነሳ ያጫውተኛልና፣ አንዳንዴ እንደ ጉሩዌ እንደሆነም የሚረዳው አይመስለኝም። ብዙ ነገር ነው ኢንላይትመንት ኤስ የጨመረው። ዘመኑ ሄደ

ጂሚ ክሊፍን አዲሱ ትውልድ ባለማወቁ ምንም ግር የሚል አይደለም። ምናልባትም ከአንድ ከአራት ከአምስት ወር በፊት አንድ ጓደኛ ቤት ጠበል ጠዲቅ ተጠርቼ እንግዲህ ጎል ማሳ ስትሆን ጠበል ጠዲቅ ተጠራሃት፣ ቀርብ እሄዳለኝ። በቋሚነት ነው የሚሄደው። እዛ ቁጭ ያለሁ አጋጣሚ ዘለቀ ገሰሰ መጣ። ጂሚ ክሊፍን አነሳውበት። ጂሚ ክሊፍ የራሱ ስራ ብቻ እኮ አደለም። ቦማሌን እጁን ይዞ ሱዱ ውስጥ ይዞት የገባውና ለአሁን ለዓለም ያስተዋወቀው ጂሚ ክሊፍ ነው ብሎኛል። ጂሚን ይህን መራር ዓለም ይህን ሬት ሬት የሚል ዓለም በማጣፈጥ ላረከው መልካም ነገር ሁሉ አምላክ ነፍስህን በገነት ያኖረው። ሰላም እንደምናችሁ። የአክብሮ ሰላምታዬ በያላችሁበት ይድረሳችሁ። ዘነበ ወላ ነኝ። አካባቢ ላይ የመጨረሻውን ላወራ ነው። ዛሬ ዓለምን እንደ ብረምጣድ የሚያግሏት አገሮች አሉ። በተጠቃሽነት ዩናይት ስቴትስ አንዷ ናት። ዓለምን እንደ ብረምጣድ ከሚያግሉ በኢንዱስትሪ ከበለጸጉ ሀገሮች መካከል ተጠቃሿ ዩናይት ስቴትስ ናት። የዓለምን በካይ ጋዝ 25 ፐርሰንት ከመቶ የምታዋጣው እሷ ናት። ሁለተኛዋ አሁን ሩሲያ ምንላት ናት። ልባድ ጉልኝ ከባባድ የመከርሰ ምድር ቁፋሪ ያካሄዳሉ። ነዳጅ ይፈልጋሉ። የድንጋይ ከሰል ያወጣሉ። ጋዝ አሁን ከሩሲያ ወደ አውሮፓ ተግዞ የሚጠቀሙት ያንን ነው እና ይሄንን ስንል አለምን ሁለቱም እንደ ጉልቻ ነው እያጋሏት ያሉት ሀምሳ ፐርሰንት ከመቶ ሁለቱ ያዋጣሉ። ሌሎች ሀገሮች የሚከፋፈሉትም አሉ። ሌሎቹ በታዛዥነት ሩሲያን ጨምሮ ይህንን ዓለምን የሚያግል ነገር መቀነስ አለብን ብለው በዓለም አቀፍ የአካባቢ ጉዳይ ላይ ፊርማቸውን አኑረዋል። አሁን ሩሲያ ዱማው ላይ የምክር ቤታቸው ነው። እዛ በምክር ቤት አባላት ጸድቆ ህግ ይሆናል። አንድም ቀን በአካባቢ ጉዳይ ላይ ፊርማዋን የማታኑር ሀገር አለምን እንደ ጉልቻ ሀገር የምታግለው ዩናይት ስቴትስ ናት። ይህም በተመለከተ በስፋት ከዶክተር ተወልደ ጋር ተነጋግረናል። እንዳውም ዓለም አቀፍ ስምምነቶች ሁሉ እንዳይሰምሩ የመጨረሻውን አደናቃፊ የምትሆኑ ዩናይት ስቴትስ ናት። ለምን ተብሎ ሲባል የኢንዱስትሪ እንቅስጋሴያችንን ይገታብናል ነው። አልፎ አልፎ የሚያጋጥም ቁጣ ሲኖር ደግሞ መሪዎቻቸውም ሲያምኑ ታያላችሁ። ያው እንደምታውቁት ሀብቱ የሚተዳደረው በአንድ ፐርሰንቱ ነው። ዘጠና ፐርሰንቱ ለፍቶ አዳሪው ነው። ለፍቷ ዳሪውን የሚሰማው የለም። አንድ ፐርሰንቱ ደግሞ ሀብቱ ጎሎ መጠቋቆሚያ ከመሆን ወይም በረጅም ርቀት አሳቢ ከሆንክ በረጅም ርቀት ያንን ሀብት መፍጠር ይቻላል። የዓለምን ብክለት ተከላክለን ዓለም ግን አላረገችም። ብክለቱ በጣም ዘግናኝ አስፈሪም ነው። በዚህ አይነት ሁኔታ ውስጥ አለም እያለች ማን ነው ያድናት? የሚያድናት ማንስ ሊከላከላት እያ ይችላል እያልኩ እቆዝምበት ያለው ታስታውስ እንደሆን 2011 ላይ የምድራችን ጀግና ወጥተዋል። እዚህ ላይ በተቻለ መጠን ማህበረሰቡ አውቆት መፍትሄ እንዲፈልግለት አያሌ መረጃዎችን ለቅቄ ያለኝ አንዱ አሁን የማስታውሰው ኮፊ አናን ምን ይላሉ፣ በአንድ ፕላኔት ላይ ነው የምንኖረው ማህበራዊ ህይወት በምጣኔ ሀብት፣ ባህል በፈጠረልን ውህደት የጋራ ኑሯችን መምራት ላይ እንገኛለን። ይሁን እንጂ በኃላፊነትና ጥንቃቄ ባልተሟላበት የእድገት ግስጋሴያችን የተነሳ የህይወትን ጥምረት አስተባብሮ የያዘውን ስነ ምህዳር ኢኮሎጂውን እያናጋ ነው ይላል። በተናጋ ሁኔታ ውስጥ ነው ያለ ነው። አስደንጋጭ ነው። ልብበሉኝ የሚዛው ሰሜን አሜሪካ ውስጥ እሳት ይነሳል ደኖቻቸው ላይ። ደኑን ለመጠበቅ ሲባል ቅዝቃዜ እንዲፈጠርበት በደኑ ውስጥ ቧንቧ ተዘርግቶ ውሃ እንዲረጭበት ይሆናል። ይሁን እንጂ ያንንም በጥርቁ ይሄዳል። በቅርብ ዩናይት ስቴትስ ውስጥ የታወቁ የአሜሪካን አክተሮች ላይ የደረሰው ሰፈርና መንደር ላይ የደረሰውን ታስታውሳላቸው። ጎርፍ በዚህ ቅርብ ምስራቅ ውስጥ በተለያየ ሀገራት ላይ ሲያጠቃ በዌብሳይት ላይ መመልከቴን ነው አስታውሳለኝ። የተለያዩ ማዕበሎች ደጋግሞ የሚመታትም ራሷ ዩናይት ስቴትስን ነው። አሁን ደግሞ እዚህ እኛ ጋር እሳተ ግሞራ ፈንድቷል። ምናልባትም ከዚሁ ከመጋል ጋር ፈጥኖ ይሆን። ለነገሩ አስራ ሁለት ሺህ ዓመታት ምሮናል። አስራ ሁለት ሺህ ዓመታትን በታሪክ ውስጥ አንዴ ሊከሰት የሚችል ነው። ግን ዩት ህይወት ምን ያህል የተሳሰረች እንደሆነ የሚያሳየው አፋር ላይ የፈነዳው የመን ከየመን ህንድ ገብቶ የአውሮፕላን በረራን አስተጓጉሎ ወደ ሂማሊያ እየገሰገሰ እንደሆነ ነው መረጃው የሚለቀቅብንና ምን ያህል አስቸጋሪ ሁኔታ ላይ እንዳለን ይህ ብቻ ያሳያል። አስፈሪ አስቸጋሪ ፈታኝ የሆነ ሁኔታም ቢኖር አልፎ አልፎ በጣም መልካም የሚያስቡ ድንቅ ድንቅ ሰዎች አሉ። ከነዚህ ሰዎች መካከል አንዱ ያቆብ ፎን ወክ ስኩል ነው የሚባለው። ይህ ሰው የአልተርናቲቭ ኖቨል ፕራይስ ድርጅት መስራች ነው። እንደገናም በ2007 እንደ አውሮፓውያን አቆጣጠር የዛሬ 18 ዓመት ወርልድ ፊውቸር ካውንስል የሚል አንድ ተቋም አቋቋመ። እዛ ተቋም ውስጥ ኢትዮጵያም ሳትፋለች ወልድ ፊቸር ካውንስል ምንድን ነው? ዓለም ላይ ያልታሰበ ችግር ቢከሰት እንዴት የዓለምን ደህንነት መጠበቅ የምንችለው? ይሄን ለማድረግ እገሌ ይሄ ነገር እየተበላሸ ነው፣ ገሌ ወይም ደግሞ ሀገሮቹን ጠቅሶ ያንን አይነት ውድመት እንዳይከተል ቀድሞ እንዲያስቡበትን እንዲያውቁ ማድረግ እንዲቻል ወልድ ፊቸር ካውንስል ቀድሞ ያስባል። ያስበውን ያሳውቃል። የሚያሰጋቸው ነገር አለ። ለምሳሌ ያህል ብዙ ሀገሮች ኒክሌር ቦምብ አላቸው። ያለምንም ጥርጥር ዓይናችንን ጨፈን አድርገን አውሮፓ ምን ቆጥር አንድ ሶስት ይኖራሉ። እንግላንድ አላት፣ ፍሬንች አላት፣ ሩሲያ አላት። በተወሰነ ደረጃ ከአውሮፓ ጋር ስለምትጋራ ዩናይት ስቴትስ እዚህ ጋር አላት ወደ ኢንዲያ ስንሄድ ደግሞ ራሷም ፓኪስታንም አላት። እዚህ ቅርብ ምስራቅ ደግሞ እስራኤል እንዳላትም ይነገራል። ሰሜን ኮሪያም አላት። እንዲህ እንዲህ ስንል የሚያመጣው ውድመት ቀላል አይደለም። የሰው ዘርን ያጠፋል፣ እፅዋትንም ያጠፋል። ምናልባትም መሬቱን ለሚቀጥሉት ሺህ ዓመታት እንዳንጠቀምበት ሊያደርግ ይችላል። አንዱ ስጋት ይሄ ነው። ሁለተኛው ስጋት ደግሞ አንድ ያልታሰበ አካል መጥቶ ፕላኔታችንን ቢመታት እና ዓለም ጨለም ብትል ምንም ጥርጥር የለውም አስደንጋጭ በሆነ ሁኔታ ጨለማ ይፈጠራል በዛ ጨለማ ውስጥ የእህል የህል ዘር ይጠፋል የሰው ዘር ይጠፋል ቢያንስ የተረፈውን እንዴት ነው መከላከል ያለብን ያንንስ እንዴት ብንከላከል ነው የተረፈው ትውልድ የሚበላም መረጃም ኖሮት እንዲሻገር ምን ማድረግ አለብን ብለው መክረው መፍትሄ አስቀምጠውለታል እሱን ልጥቀስ በመላው ዓለም ጂም ባንክ ተቋቁሟል። ሩሲያ ውስ አሁን በቅዱስ ፒተርስበርግ ትልቅ የጂም ባንክ አለ። ቀድሞ ሶቪየት ዩኒየን በነበረች ጊዜ በተፈጠረ ሽግግርና ብትንትን የጂም ባንኩ ተጎድቶ ነበር። እንደገና እንዲያገግም ተደርጓል። በዚህ ምክንያት የጠፉ ዘሮችን በመተካት የራሱ አስተዋጽኦ አለው። አሁን ታጃክስታን ውስጥ አፕል እየጠፋ ነበረ። ያን አፕል ወዲያው ነው ይሄ አጋጣሚ እንዲተካ ያደርገው። ሌላው ኖርዌ ሰሜን ዋልታ ላይ ነው ያለችው። እዛ ላይ ለረጅም ጊዜ ማዕድን ያወጡበት ትልቅ ዋሻ አለ። ማዕድን አውጥቶ አጠናቀዋል። ያ ዋሻ በሚያስፈልገው መልኩ ግንባታው ተካሂዶ ማንኛውም አገር ይህ ዘር ይጠበቅልኝ ብሎ ማስቀመጥ እንዲችል ሁኔታዎችን አመቻችተዋል። ሁኔታዎች ተመቻችተው ሁሉም አገሮች የየራሳቸውን የእህል ዘሮች እዛ ቦታ ላይ እንዲቀመጥ ተደርጎ ኖርዌይ እንደምታውቁ የተረጋጋች ሀገር ናት። ምንም አይነት የፖለቲካ ነውጥ ቢሆን ከአንድ ወገን ሆና ሌላውን ለማጥቃት የምትፈልግ ሀገር አይደለችም። ስለዚህ ሰላማዊነቷ ተረጋግጦ እነዚህ የእህል ዘሮች እዛ እንዲቀመጡ ሆኗል። በዚህ የምርቃ ስነስርዓት ላይ ዶክተር ተወልዶ ተጠርቶ በወቅቱ ቅዝቃዜ ስለነበር ፈራሁና ቀረሁ። እዛ ዘሮች ተቀምጧል የሚል መረጃ ለን ይነግረኛል። አካባቢ በጣም አስቸጋሪ ነገር ነው። አንዳንድ ሳይንስ ይመጥቅና ሌላውን የሚያጠፋበት ጊዜ አለ። አሁን ለምሳሌ ያህል ማደጋስካር የውጭ ገቢ የምታገኝበት ተክል ቫኒላ የሚባል ነው። የሆነ የእህል ማጣፈጫ ነገር ነው። ይሄ ቫኒላ ተክልን አሜሪካኖች በቲሹ ካልቸር ከበረኩት ፋብሪካ ውስጥ አሁን ማደጋስካር የውጭ ምንዛሪ የምታገኝበት አንዱን ተክል ዘር ዋጋ ቢስ ሊሆንባት ነው ማለት ነው። እንዲህ ሳይንሱ ነጥቆ ይዞ በሚሄድብህ ነገር አለ። በአንድ ወቅት አሁን የማስታውሰው ምናልባትም በእኛ ስልሳዎቹ አካባቢ ሊሆን ይችላል። የገብስ ዘር ላይ የሎፊበር የሚባል በሽታ ተነስቶ ድራሹን አጠፋው። በመላው ዓለም የሚገኘውን ገብስ ዓለም ስጋትም ፍርሃትም ላይሆነች። ይህንኑ ከሳይንቲስቱ ጋር ስናወራ እኛም በእሱና ቆሏችንን እነሱን ቢራቸውን ሊያጡ ሆኖ ያለ የሚገርመው አጋጣሚ ይህን ህመም የሚቋቋም የገብስ ዘር ኢትዮጵያ ውስጥ ተገኝቶ እንዴት እንደተወጣ አይታወቅም። ካሊፎርኒያ ውስጥ አሁን በአመት ስከ አንድ ሞት ሰላሳ ሚሊዮን ዶላር ያገኙበታል። እንግዲህ የኢትዮጵያን ፈቃድ ሳይጠየቅ የኢትዮጵያን መንግስት እውቅና ሳይኖረው ነው ይሄደው ይሄ ምንም እንትን የሚል አይደለም። በአንድ በኩል የአንድ ድርጅት መበልጠጊያ መሆኑ ልክ አይደለም ብለን ልናስብ እንችል ሆናል እንጂ የስም ደህንነቱን ጠብቆ ይሄድበታል። ብዙ ነገሮች ተለዋውጠናል። አሁን ቡና ላላይ ማበረከት ነው እኛ ነን። በርበሬ፣ በቆሎ እና ሌሎች ቲማቲም፣ እነዚህ እነዚህ ደግሞ ከላቲን አሜሪካ የወሰድ ነው። እኛ ከነሱ የወሰድነው እነሱም ከኛ የወሰዱት አለ። ይሄ ምንም አደለም። ግን የአንድ ኩባንያ ማበልጽያ ሲሆን ደግሞ ትንሽ አንባል አገሪቱን ምን ነገር፣ አታገኝለትም። ይህንን እንደ ዋዛ ከአንድ ባዮሎጂ ሁለተኛ ዲግሪ ዲግሪን የሰራ ልጅ ጋር አንስሸበት፣ ስንጫዋወት እንዲሁ ይህን ገብስ ማን ከኢትዮጵያ ፍቃድ ውጭ ወሰደ ይመስላል እየስሎ ዘኒም ማለት ነው። እኛም ሶስተኛ ዲግሪ መስራት ፈልጋለኝ። ስለዚህም ለእንደዚህ እንደዚህ አይነት ጥናት? ትንሽ ጭብጥ ዳጉሳ ይዘህና ቢሉኝ እምቢ የሚል መስልህ ብሎኛል። እንግዲህ ልብ አድርጉልኝ፣ ዳጉሳን ዳጉሳ ለማድረግ ገበሬው ስንትና ስንት ሺ ዓመታት ፈጅቶበታል ዚጋ ለማምጣት። ይሄ ልጅ ግን ሶስተኛ ዲግሪ ይብስበታልና አንድ ጭብጥ አይደለም አንድ ቁናም ይዞላቸው ሊሄድ ይችላል ማለት ነው። አካባቢ ሲበከል ሆርሞናችንም ያዛባዋል። ላቲን አሜሪካ ውስጥ በካሪቢያን ሲ አካባቢ በሚገኙ ሀገሮች በብዛት አገዳ እና ስኳር የሚመረትበት ነው። ስለዚህም ለዛ ለስኳርና ለንትን ጸረ ተባይ ይረጭበታል። ጸረ ተባዩ ደግሞ ከሰው ሆርሞን ጋር ያለ ሪሌሽን ሄዶ ያዛባዋል። አስደንጋጭ ነው። የሴቶችን ሆርሞን በማዛባት ሴቶቹ በሰባት ዓመታቸው ማንስትሬሽን እንዲታያቸው ያደርጋል። የወር አበባ ይመጣል። በሰባት ዓመት ልባር ጉልዩ ልጅቷ አቅመ ሔዋን ለመድረስ አስራ አንድ አመት ይቀራታል። ግን በሰባት አመቷ ማንስትሬሽን እንዴት አስደንጋጭ እንደሆነ ገምቱ። ወንዱም ላይ እንደዚህ አይነት ስራዎችን ያካሄዳል። ስለዚህም አለማችን አካባቢው መበከል ብቻ ሳይሆን የሰው ልጅም ሆርሞን በማዛባት የራሱ የሆነ መዘዝ እየፈጠረብን ነው። ስለዚህም እኔ በጣም ልናስብበት አቅማችን በፈቀጠ እኛ አገራችን ላይ ራሳችንን ቀይረን ዓለም ከእኛ ከፈለገም የሚማርበት እንግዲህ፣ አስተዋይና አርቆ አሳቢ ከሆንን ልሞክር ይገባል ብዬ ገምታለሁ። ምክንያቱም ባለፈው አንስቻለኝ፣ ባለፈው ሳነሳ ልጆች ተክሎችን እጽዋቶችን እያወቁ የወደዷቸው ሊያድጉ ይገባሉ እያስባለኝ፣ አሁን በፈረንችኛ እንሰትን ፎልስ ባናና ነው የሚሉት። የተሳሳተ ሙዝ እንደማለት ነው። ፎልስ ባናና አይደለም። እኛ በእንሰትነቱ ነው የምናውቀው። በረከቱ እልፍ ነው። አንድም መሬት የሚወድቅ ነገር የሌለው ነው። አያውቁትም። ከልጆች ጋር እኔ በዚህ በወንዶ ገነት በኩል ሄዳለሁ። አንዴ የሆነ ጋዜጣ ላይ ሪፖርተር ሆኜ ልጆቹ የትምህርት ቤት ጉዞ ያካሄዳሉ። እኔ ያንን ሪፖርት እንዳረግ ተመድቤ ነው አብሬያቸው ሄደው፣ ልጆቹ እንሰት አይተው ሞዝ እያሉ ይጮኋሉ። ሌላውን ተክል ግን አንዱንም አያውቁትም። ቡናው አጠገባችን አልፏል። ምን እንግዲህ የከተማ ልጆች ናቸው። የገጠሮች ደግሞ ያንን ያውቁታል። ግን በተቻለ መጠን ከተፈጥሮ ጋር ሳር ያላትን ትስስር፣ ከተፈጥሮ ጋር ቡና ያለውን ትስስር ከኢትዮጵያም ኢኮኖሚ ጋር አያይዘን እንሰት እና ሙዝ እንደዚህ እያልን ሌሎችንም ተክሎች ልጆቹ የትምህርታቸው አካል መጀመሪያ የራሳችንን አካባቢ ማወቅ መቻል አለብን። ያንን ካወቅም በኋላ ነው ዘመን ተሻጋሪ ሀሳቦችን ሌላው ለምስ ላይ ምን አለ ምን እያልን በስራ ክፍፍል ደግሞ የራሳችንን መስክ መርጠን ሄደን ልንታደገው የምንችለው እንጂ በጣም ዘግይተናል። እኔ አንድ ነባር አባባል አለ። ከነጭራሹ ከመቅረት ዘግይቶም መድረስ ጥሩ ነው ይላሉ። ሩሲያን ይሉታል፣ ሱዳንያም እንደሚሉት በቅርብ ሰምቻልህኝ። እኛም እንለዋለን፣ ሳይሞላልን ቀርቶ በሰዓቱ መድረስ ባንችር አርፍደን ደርሰን ትላለንና እኔ ትምህርታችን በፊትም ልክ አይደለም ብዬ ከምከራከርባቸው ርዕሰ ጉዳዮች መካከል አንዱ ነው። ወደፊት ግን ልክ እንዲሆን ልጆቻችን ተፈጥሮን መጀመሪያ ይወቁት። ሳርና የሰው ትስስር፣ ይሄ ዓለም መጽሐፍ ቅዱስም እንደሚለው በነፃ ነው የሰጠን፣ እንድናዝበት ተሰጥቶናል። ግን እንድንጠብቀውም ሊያዘን ይገባ ነበር። ያ ምናልባት ሌላ ምዕራፍ ላይ ተጠቅሶ ይሆናል። እዛው ትዕዛዙ የተሰጠበት ቦታ ላይ ግን ሆኖ ቢሆን ኖሮ የሰው ልጅ ማባከምን ብቻ ሳይሆን መጠበቁንም ግብ ያደረግና ዳር ይደርሳል። ያን ባለማድረጉ ይኸው አስፈሪ ነው። ሁሌም የምንሰማው ዘግናኝ ነው። ለምን፣ እንዴት ይቆማል? አላቅ። ማቆሚያው ግን አሁንም ተፈጥሮውን አክብረነው ልጆቻችንን አስተምረን ወደውት መበከሉን አቁሞ የሚሄዱ ከሆነ ዳር እንደርሳለን ብዬ ገምታለሁ። ዓለም ባንድ ባልታሰበ ከሌላ ህዋ በመጣ ፕላኔት የእኛ ፕላኔት ተመታች ብለን እናሰብ። ጨለም ቢል መረጃ ኬት ያገኛሉ የሚለውን ለመመለስ፣ ምክንያቱም ኖርዌይ ውስጥ በከርሰ ምድር እንደዚህ እንደዚህ ዘራት ተቀምጠዋል። እነዛ ዘሮች ኢኩዌተር ላይ የሚዘሩ ናቸው፣ ኖርዝ ፖል ላይ የሚዘሩ ናቸው፣ ሳውስ ፖል ላይ የሚበቅሉ ናቸው። እነዚህ መረጃዎችን የሰው ልጅ ኬት ያገኘዋል አንዱ ጭንቀቴ ነው። ቀድመ ማሰቡ ጥሩ ነው። ይህን ሳብሰለስል አንድ ጓደኛ የሰጠኝ መረጃ ትክክልም ሆኖ ያገኘሁት፣ አሜሪካኖች አሁን ያለችው ዩናይት ስቴትስ በየዕለቱ የሚታተሙ መጽሔትና መጋዚንስ ለካሚን ጀኔሬሽን ይቀመጣሉ። እንዳውም አሁን በሀርድ ኮፒ ብቻ ሳይሆን፣ በወረቀት ብቻ ሳይሆን፣ በሶፍት ኮፒ በማይክሮፊልም በምን እየተነሱ ወደፊት የሚመጣው የሰው ዘር አለም ብጠፋ ማለት ነው፣ አለም ብጠፋ ወደፊት የሚመጣው የሰው ዘር ያን መረጃ እንዲያገኘው በጥብቅ ቦታ ላይ ያስቀምጣሉ። ይሄን ደግሞ በደንብ አምናልኝ እንደሚያደርጉት። ምክንያቱም በቅርብ ታስታውሱ እንደሆነ ሁለት መጽሐፎች በተለይ ከታታይ ጋብዣቸዋለሁ ታላቁ ጥቁሩንና ኦዛና ምኒሊክን፣ ደራሲው ንጉሥ አየለ ተካ ነው። ንጉሴ ከመቶ ምናምን ዓመት በፊት የነበረን ጋዜጣ አግኝቶ አንብቦ አጥንቶ ኮ እነዚህን ጥራዝ ይሰጠን። ስለዚህም የሰው ልጅ መረጃዎቹን ከዛ እንደሚያገኝ እርግጠኛውን ያስቤያልህ። ሲናንተም ቆዝሙበት ከአካባቢ ከዚህ በኋላ እወጣለሁ። በሌሎች ርዕሰ ጉዳዮች ላይ እየተገናኘን እንጨዋወታለን። አባባሌን አትርሱብኝ፣ ከነጭራሹ ከመቅረት ዘግይቶም ቢሆን መድረስ ጥሩ ነው። ሰላም በምድራችን ላይ ይስፈን።